አየኸው እየተሻለኝ ነው። በጣም ትልቅ እየሆነ ከታች ያለ ከላይ ያለን እንጀምራለን በአለ ዛሬ ማሳያችሁ እንግዲህ ዓለምን ጉድ ያስባለ አዲሱን ሙዚቃ ወይንም አዲሱ መንዙማ ነው ማለት ነው። ለማንኛውም መዋዝም አሚርም ተበልጣችኋል። ሙዚቃዎቻችን መንዙማዎቻችን ሄደው ሄደው እንግዲ አሁን ትንሽ የቀራቸው ትንሽ የቀራቸው ናይት ክለብ ብቻ መለቀቅ ነው የቀራቸው። ናይት ክለብ ምናምን መደመቅ ነው የቀራቸው። በቃ አክ የሚናገረው ሰው ሲነት ከበሬታ አላዋኪ ሰሚ ሲያገኝ ዝናና ውግሬታ ተሰ መጥቀበው ከትብት

የመንዙማው ጉዳይ ማለት የሙዚቃው ጉዳይ የፉክክር ቤት ሳይዘጋ ያድራል እየሆነ ነው። አሁን በየናይት ክለቡ መለቀቅ ነው የቀረው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጅዑን። ኡስታዝ አደም መሐመድ የተባለው ኡስታዝ ዘፈን ፈቀደልን በላችሁ፣ ባትጨማለቁስ? እሺ ፈትዋውን ሰማችሁ፣ ዝፈኑ፣ እዛው ራሳችሁን ቻሉ። አንደኛ የሰው ስራ ሰርቀህ፣ ራፍናን ምናምን ከሚባሉት ዘፋኝ ሰርቀህ፣ ሁለተኛ በኤአይ የተሰራ ድምፅን የራስ ድምፅ አስመስለ ሶስተኛ ኢስላማዊ ብለህ ማቅረብ በአንድ ቪዲዮ ላይ ይህ ሁሉ ጥፋት መሰብሰብ አይከብድም አይደብራችሁም እንዴ ዘፈኑን ፈቀደላችሁ ስርቆቱን ስፈቅዶላችኋል እንደ ፈለግ ፈትዋውን ከሰማ ከተቀበልከው ዘፈን ናይት ክለብ ሂድ አስጨፍር ምናምን እኛ አይመለከተንም ነገር ግን በኢስላም ስም አትነግዱ ኢስላማዊ እያላችሁ አታምጡብን አረ አላህም ፍሩ አረ ሼም ነው ይደብራል ላ ኢላሀ ኢለላህ አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። ከኋላ እንግዲህ ሰምታቸዋል። ሱብሀናላ እና ሌላ ሄራቸውን ወደ የት እየሄደ ነው? በጣም ነው የሚያስገርመው ማለት ነው። ከቀን ወደ ቀን እየባሳባቸው ነውና አሁን ያው ሙዚቃ ሐላል ነው ሲባሉ በነሽዳ ስም ትክክለኛ ሙዚቃ ለቀውልና ና ኡስታዞችም ይህን ጉዳይ ዝም ሊሉ አይገባም። ሁሉ ሙስሊም ሊቃወማቸው ይገባል። ምክንያቱም ወጣቱን ለማበላሸት ነው አሁን እየሰሩ ያሉት ማለት ነውና ሁላችሁም ይህን ቪዲዮ ላይክ አድርጉት፣ ለሁሉም ይድረስ። ሁሉም ሊቃወማቸው ይገባል ማለት ነው። እነዚህን ዘፋኞች ማለት ነው። ጭራሽ ዛሬ በጣም ጠንቶባቸዋል። ራፕ ሙዚቃ ነው የለቀቁልን ማለት ነው እና ይሄ ሙስሊሙን መናቅና ሙስሊሙን ማሰደብ ሙስሊሙን መድፈር ነው የሚሆነው ማለት ነው እና ዝም ሊበላ አይገባም። እስኪ ሁሱም አሞኛል እያለ ነው እና ወንድማችን ሁሱ የእሱን ቪዲዮ አይተን እንመጣለን። ሁላችሁም ዱአ እንድታደርጉለት ነው ማለት ነው። አብራችን ቆዩ እስከመጨረሻም ይሄን ታክሜ ታክሜ ነበር። ኦፕሬሽን ተደረግ ብለውኝ በቃ ልደረግ አልደረግ እያልኩ ውዝግብ ውስጥ ነው። አልተገለጠልኝም፣ ገና አልበራልኝም። ምን ይሻላል? ሰው አይን ነው።

ግን እየጀመረ ነው በጎን ለው እየታየሁት ነው። እዚህ ጋር ስድስት መቶ አስራ ሁለት ሰዎች እያየሁት ነው። አሁን በቃ ገና በቃ ይቀልዳል። አልፈጥንም። ብዙ ሩጫ መጣ አልወድም። አረ ገባበት

እና የሚሻለው ዝም ብሎ መተው ነው ይሻላል። እያልኩ ቁጥር ዝም ብሎ ይብሳል። ቀበቅ ዱባይ ምንድን ነው ያለው? ሆስፒታል ሄደሻል። በቃ ኦፕሬሽን